እንደ እናንተ በጣም የሚገርም ላይ የሚገርም ጊዜ ላይ የሚያሳዝን ጊዜ ላይ ደረስነ። እኔ በጣም በጣም በጣም በጣም ከምንም በላይ ነው የያዘንኩት ማለት ነው። ምክንያቱም የቂያማ ቀን ምልክቶች እንደዚህ መታየታቸውና በግሀድ ዓለም ያው ጊዜው መድረሱ በጣም አሳዝኖኛል ራሴን ማለት ነው ምክንያቱም እኔ በዚህን ሰዓት ጭርሱንም አላሰብኩም። ምክንያቱም በልጅ ልጆቻችን እንኳን ይደርሳል አይደርስም ብዬ ነው እንጂ የማስበው በእኔ እሳቤ ማለት ነው። እንደዛ ነበር የሚመስለኝ። ነገር ግን እንኳን እኛና ነቢያችን ሰለላሁ አለይሂ ወሰለም የቅያም ቀን መቆሚያውን ስላላወቁ ስለዚህ አላህ ብቻ ነው የሚያውቀውና ነገር ግን ምልክቶቹ ይኸው በገሀድ እያየን ነው። የሚገርም ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢልሃም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔገር አልሐምዱሊላ ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ኮይስ። ከኔገር አልሐምዱሊላ ሁሉ ሰላም ነው። ውዶች እናንተ ምን አይነት ጊዜ ላይ ደረስን በአላህ። እንደምን አይነት ጊዜ ላይ ደረስና፣ ሴቱ ወንዱ በሶሻል ሚዲያ ላይ እንደዚህ የሚሆንበት አያችሁት። ግን ዜና እንደ ሀላል ተደርጎ ይቆጠራል፣ ዜና እንደ ተፈቀደ ተደርጎ ይቆጠራል ተባለ። እንግዲህ ተመልከቱት፣ ወንዶ እንደዚህ ስም እንግዲህ ተመልከቱት፣ ሴት እያየ ነው ነው እና ዝሮ ከእንደዚህ አይነት ነገር አላህ ይጠብቀን አካሂዳችንን እና አላህ ያሳምርልን። ሳንጃጃል ምን ሳንል በቃ ወደ አላህ ይመልሰን እንጂ እንደው እንደው እንደ ወንዶቹም እንደ ሴቶቹም ሳያረገን ስብሃንአላህ አላህ በሱ በፈጠረን በትሕትናው በጥበቡ በችሎታው እሱ ምንንም ነገር ሳናይ በስነ ስርዓት ራሳችንን በጠበቀ ሁኔታ አላህ ውሰደን እንጂ እንደዛ እንዲ ያደርግን እለምናለሁኝ። አላህ እንዱ አደርጋለሁ ማለት ነው እና እናንተስ ምን መሰላችሁ? አሁን ይሄ እንደው ኢትዮጵያ ላይ ነው ወይ ኢትዮጵያ ነው ወይ ስትባሉ አሁን እንደው ምን ይመስላችኋል? እኔ ወላሂ በጣም ነው ግርም ያለኝ እንደው ምን አይነት ዘመን ላይ እንደደረስና ምን አይነት ጠማማ ዘመን ላይ እንደደረስ ነው። እንግዲህ ተመለከቱት። የኛ ደግሞ የተለየ ነው ማለት ነው በ በሁለት ሺህ ቤትና በአስራ ዘጠኝ ቤት የተወለደ ሰው ጠማማ ነው ማለት ነው። እና የሚገርም ነው፣ የሚደንቅ ነው። እኔ መቼም ማለት ነው ወላሂ ግርም ምን ያህል ከምንም በላይ እንዲህ ይህ ነገር እንዴት ኢትዮጵያ ላይ ይሆናል? የሚገርም ኮ ነው፣ የሚገርም ታሪክ ነው። ሴትና ሴት ይጋባል ወንድና ወንድ ይጋባል የተባለው ነገር በቃ አሁን እየመጣ ነው ማለት ነው። እንግዲህ ሰርግ ተደግሶ ሰርግ መደገስ ነው የቀረው እንጂ እያየን ነው እንግዲህ። ስብሓንአላህ እኔ እንደው ግርም ምን ያለኝ እና ራሳችንን ወደ አኼራ ለመሄድን አኼራችንን መቼም እንደሆነች መሄዳችንን አናውቀውም። ራሳችንን በጠበቀ አላህ በፈቀደልን ከዚህና ምረቀን ከሁሉ ነገር ምርቀን በቃ አላህ እንደምን ብሎ እሱ እንደሰራን እሱ በስነ ሥርዓቱ ይውሰደን እንጂ እንደ አደራ ኢማናችሁን ጓደኞቼ፣ ውድና የተከበራችሁት የኢልሃም ቤተሰቦች አደራ ኢማናችሁን። እንደዚህ አይነት የተጃጃለ ዘመን ላይ ስለደረስነ ራሳችሁን ከዚህ ከተጃጃለ ዘመን መጠበቅ አለባችሁ አለብን ማለት ነው። ምክንያቱም የተጃጃለ ዘመን ብዙ ሰዎችን ስለሚያጃጅል እኛ ደግሞ ራሳችንን መጠበቅ አለብን ማለት ነው። ምክንያቱም ስለ ተጃጃልን ትዳር አይገኝም፣ ስለ ራቁቴን ስለ ሄድኩኝ ትዳር አይገኝም፣ ስለ ደነስኩኝ ትዳር አይገኝም። እዛ ወጥቼ ምንድነው የሚያረጉት ነገር አለ ይሆን አክት የሚያሳዩት አክት አለ። ያንን አክት ስላሳዩ ትዳር አይገኝም። እንደውም ከትዳር ያን ነገር እንደውም ከትዳር ሁሉ ያስወጣቸዋል። ምክንያቱም ያቺ ለትዳር ትሆናለች፣ እን እንደዚህ የሆነች የሚያገባቸው እንኳን አይገኙም ማለት ነው። የሚያገባቸው እንኳን አይገኝም ማለት ነው። ያው እንግዲህ እንዴት ተጀመረ? ሴትና ሴት ደግሞ ይጋባ እንደሆንና ወንድና ወንድ ይጋባ እንደሆን እንጂ ዘመኑ በጣም የሚያስጠላ ነው ማለት ነው። ራሳችሁን ከእንደዚህ አይነት ነገር ጠብቁ። ራሳችንን ከእንደዚህ አይነት ነገር መጠበቅ ግድ ነው። ምክንያቱም ነገ ጧት ተጠያቂ ነን። ነገ ጧት ተጠያቂ ነን። እዛች ጨለማ ማንም የሌለባት እናት፣ አባት፣ እህት፣ ወንድም፣ ጓደኛ ምናምን የለም። እስኪ እንደ አስታውሱ፣ መብራት አጥፉና፣ መብራት አጥፍታችሁ ለምሳሌ አሁን ተኙ። እንዴት ነው የሚጨንቀው? ማንም የሌለበት ቦታ ብትተኙ እንዴት እንደሚጨንቅ ግን ተመብራትና ከመቃብርና ከባዶ ቤት የተሰቡት መቃብር በጣም በጣም በጣም ከባዱ ነው። ስለዚህ መቃብር ስንገባ ያለብንን ጥያቄ ማስታወስ አለብን ምንድነው? ነው ቀብር ብገባ ምንድን ይዤ የምገባው ማለት አለብን። ሰዎችን ስላየን በሶሻል ሚዲያ ልክ እነሱን ተከትለን መሄድ የለብንም። እንደውም ከነሱ ከእንደነዚህ አይነቱ ሰዎች ማየትም ሆነ ወይም ደግሞ ላይክ ሰብስክራይብ ሸር ማድረግ የለብንም፣ እንደዚህ አይነት ስራ የሚሰሩ ሰዎችም ማለት ነው። ምክንያቱም እኛም የእነሱ ተባባሪ እየሆን ነው። ደግ አረጋችሁት እያለን ያንን ሰው እያ ልብ እየሰጠ ነው ነው ማለት ነው፣ እያበረታታ ነው ነው ያ ሰው ያንን ስራ እንዲሰራ እያበረታታ ነው ነው የሚሄደው ማለት ነው። አሁን እያያችሁት ነው ጊዜው እንደዛ እየሰሩ እንደዛ የሚያስጠላ ነገር የሚያስጠላ ትዕይንት እየሰሩ ላይክ የሚያረጋለ ሰብስክራይብ ፎሎው። አሁን ያ ምንድን ነው የሚባለው? ምንድን ነው የሚባለው? እኔ እኮ ይገርመኛል። እኛም ለራሳችን ከነዛ ከሰዎች ወንጀል ተካፋይ ነን ማለት ነው። ምክንያቱም እነሱን እየተባበረናቸው ናቸው ነው። ለምሳሌ አንድ ሌባ አንድ ሌባ እየሰረቀ ነው። ያ ሌባ አንተ ልጅ ታው ከዚህ ከቦታ ተመለስ ይሄን ነገር አታድርግ ማለት ነው እንጂ ያለብን፣ ይሄን ነገር ያንን የሚያደርገውን ነገር ያበረታታ ነው። ከሄደ ያልሽ ከሌብነት አይመለስም፣ እንደውም አደነውን ይቀጥላል አይደለ? ስለዚህ ያንን ነገር ማረግ የለብንም። ሁልጊዜም እሱ የሆነ ነገር ባጠፋ ቁጥር የሆነ ቅጣት እንዲደርስበት ማድረግ ነው። አሁን ይሄም ተመሳሳይ ነው፣ የሚሰጠው ማለት ነው። አያችሁ ታላላ ይሄም አይዞህ፣ ስራ አይዞሽ፣ ስር ይሄንን ነገር እያለ እያበረታታ ነው ህዝቤ። ቆይ እኔ የሚገርመኝ ሙስሊሙም ይሁን ክርስቲያኑም ይሁን በቃ የሌላ ሃይማኖቱም ይሁን ለምንድን ነው ማበረታታው? እንደዚህ አይነት ነገር ላይ የሚያስጠላ ነገር ላይ ማበረታታት የለበትም። ምክንያቱም ያ ነገር በጣም የሚያስጠላ አገርን የሚያሰድብ አሁን፣ እንደዚህ መጥፎ ስራ የሚሰራ ሰው አገርን ያሰድባል። አሁን በተለይ እነዚህ ወንድና ወንድ የተባሉ ሰዎች አይታችኋቸዋል። የአገርን ባንዲራ የኢትዮጵያን ባንዲራ ስንቱ ደሙን የለገሰላትን ባንዲራ ስንቱ ሞቶ ጅብ የጎተተላትን ባንዲራ እነሱ መቀለጃ አድርገው ይሳሳሙበታል። ምን ይሉበታል? የሚገርመኝ እኔ ወላሂ ግርም ነው ያለኝ። እና ብቻ አላውቅም። እስኪ ለማንኛውም በዚሁ አጋጣሚ አላህ ሀገራችንን ሰላም ያድርግልን። ምክንያቱም የትም ዝሮ ዝሮ መዝጊያው ጭራሮ የሚባለው ነገር አለ። የትም ብንዞሩ የትም ብንሆን፣ አሁኑም መሆን አይደለም ማሰብ ያለብን ነገ ጧት ሀገራችን ስለሆነ፣ ሰው ባዶ ሆኖ አንድን ከተማ ሰውን ጥፍት አድርገው እዛ ኑሪ ከሚሉኝ ሰው ሙልት ብሎ ሰው ሙልት ብሎ መረገጫ ቢጠፋ እዛ ሰው መካከል ብኖር ይሻለኛል። እንዴ ጫካ ኮኖ የሚሆነው እናንተ አስባችሁታ። እንደ ከተማ እንኳን ጫካ ነው የሚሆነው ሰው የሌለበት ሀገር ጫካ ነው የሚሆነው ከተማው እንኳ። ስለዚህ አላህ ከምንም በላይ አገራችንን ሰላም ያርግልን፣ ወደ ነበረችው በቃ ክርስቲያኑ ከሙስሊሙ ሙስሊሙ ከክርስቲያኑ የሚዋደድባትን ብሔር ከብሔሩ የሚዋደድባትን አገራችንን አላህ ይመልስልን፣ እንደ ነበረች፣ እንደ በፊቱ። የትም ቦታ ቢሄድ ሰው ስጋት የለበትም። የትም ቦታ ቢሄድ ሰው ቢዘያየር የትን ቦታ ሂዶ ቢያድር ይሄ ብሄር ነው ይሄ ብሄር ነው የለ። አሁን ግን ፍልፈላ እንደዛ መጣ። ያ አላህ አገራችን አላህ ወይዬ እንደምንም ብሎ ሰላም ያደርግልን። እንደዚህ አይነት ድርጊት የሚሰሩትን ሰዎች ደግሞ እንደው ህግ እንኳን መቅጣት አይችልም። አላቅም ምን፣ ስለዚህ ስለ ህግ እንኳን ማቆም የለኝም መቀጣት አለባቸው እነዚህ ሰዎች ማለት ነው ምክንያቱም እነዚህ ሰዎች ለሀገር አይጠቅም ለሰው አይጠቅም ለምድ ነው አሁን እነዚህ ሰዎች በተለይ ከኋላ ሴቶቹ ያረበርባሉ ምናምን ቪዲዮ ለቀው ነበር ግን ቪዲዮ ያው ኮፒ ሊንክ ስለሚይዘኝ ነው እንጂ ኮፒራይት ስለሚይዘኝ ነው እንጂ አሳያችሁ ነበር ቪዲዮ ማለት እኔ ገርሞኝ ገርሞኝ ልሞት ውዶቼ ገርሞኝ ልሞት የሚገርም ነው እንደዚህ አይነትም ነገር አለ እንዲ ያልኩኝ በቃ የሚገርም ነው እና ለማንኛውም ውድና የተከበሯችሁ የኢልሃም ቤተሰቦች ማለት ነው፣ ሁላችሁም ላይክ፣ ሰብስክራይብ፣ ሼር አድርጉ። ኮሜንት አስቀምጡልኝ እመልሳለሁኝ። ደግሞ ሁላችንም ሰላም ያድርገን ለሀገራችን አላህ ያብቀን ሁላችሁም ሀገራችሁ ለመግባት ያው ጉጉት ያላችሁም ስላላችሁ ገናም ደግሞ የሆናችሁ ከሆነ ለሀገራችሁ እንዲያበቃችሁ ዱዓ አደርግላችኋለሁኝ። አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የአሁን ቤተሰቦች